ግን በጣም ታለንት ያለው ልጅ ነው፣ በጣም የሚቀልድ ልጅ ነው ይለኛል። እኔና ካሊድ ሆነ ይሄ ልጅ በጣም ታለንት ያለው ልጅ ነው፣ ተስፋ እንዳትቆርጥ እራሴን አጥፋ ጥፋ ይለኛል። ያልሞከርኩት ነገር የለም፣ ያላረግኩት ነገር የለም፣ ያልሰራሁት ነገር የለም፣ ግን አልሆነልኝም። መውጣት ነው መሰደድ ነው የምፈልገው። ትንሽ ብርባ። ብሎ ያለ ያለልጅ ግፍ ጥሩ አይደለም፣ ጥሩ አይደለም። የኔ ልጅ ቢሆንስ? የአንቺ ልጅ ቢሆንስ? እኛ ያለፍንበትን ስቃይ እኛ ያለፍንበትን መከራ ልጆቹ እንዲያልፉ አናድርጋቸው። ይምጡ አይደለም ይጫወቱ፣ ይምጡ ሲያጠፉ ቀስ ብለን ብንመክራቸው፣ ሀገራቸውን እንዲወዱ ብናደርጋቸው በተቻለ አቅም በሚችሉት አቅም ደሀ ይረዳሉ። አሁን እንግዲህ በሚችሉት አቅም ኢቭን ደሀ ይረዳሉ፣ የተራበ ይረዳሉ፣ የሆነ ቦታ የተፈጥሮ አደጋ ሲመጣ ሄደው ይረዳሉ። መርዳትን እንደምንም ብለው አይተውታል። ገንዘብ ሰው ሲያገኝ ኢትዮጵያ ከገንዘቡ ላይ ልክ መካፈል እንዳለ ማካፈል ተካፍሎ መብላትን ያውቁታል። ሌባ የሚያካፍላል እንኳን በሀገራችን ሰርቆ ራሱ ዛው ያበላህና ከፍሎልህ ሄደ። እነዚህ ልጆች ግን ምናልባት ሕጉን ያቁ ሲጫወቱ ሀይ ሲላቸው። ምክንያቱም እኛ ጋር አልተለመደም እንደዚህ ዓይነት ነገር፣ ተጠያቂነት አልተለመደም። እኔ ጥሩ ጅማሬ ነው ይበላ። በነገራችን ላይ ካሁን በኋላ ጥሩ ጅማሬ ነው፣ ግን ጅማሬው በወጣት ላይ ብቻ መሆን የለበትም። በባለስልጣኖች፣ በባለ ሀብቶች፣ ማይክሮፎን አገኘን ብለው በሙሉ በሚናገሩ ሰዎች እንዲሁም ከመሪዎቻችን መጀመር አለበት። ሲቀጥል ደግሞ በግለሰብ ደረጃ በግለሰብ ደረጃ ማንም ማንም ስል የጥሩ ጅማሬ ነው። የህግ የበላይነት እኛ የምንፈልገ እኔ በበኩል እንደጂጂጌ የሌላውን አላውቅም። እኔ በምኖርበት ሀገር እንኳንስ አንድ ቀን ስለዚህ ሀገር መች ስናገር ሰምታችሁ ታውቃላችሁ ወይ? ስለዚህ ሀገር ስናገርም የራሴ የሆነ ሊሚት አለኝ። እንዴት እንዴት ብዬ እንደምናገር አውቃለሁ። ስለዚህ ሁላችንም እንደዛ ከሆነ እርግጠኛ ነኝ፣ ሰላም የምናመጣባቸው ሰላም የሚመጡባቸው መንገዶች እየተጀመሩ ነው ማለት ነው። ደስተኞች ነው ደስተኛ ነኝ በበኩሌ። ነው ግን ስንጀምር በማን ነው የምንጀምረው? ስንጀምር አውቀው በሚያደርጉት ነው፣ ሆን ብለው በሚተናኮሉት ነው ወይስ እንደ ቀልድ ሳያውቁ በሚናገሩት ነው እንደዛ አድርገን ብናስተምራቸው እንጂ እንደ እንቁርቴ ያለ ማህየብ እንደ እንቁርቴ ያለ የራሱ የሆነ ችግር ጭንቅላት ችግር ያለበት ያ ፕሮብሌም ያለበት ኑሯ ልጆቿ እራሷ እኔ ታምሜ ነበረ ጤነኛ አይደለሁም እኔ ያየሁት ስቃይ ያየሁት ችግር አሜሪካን ሀገር መጥቼ በእናት አልታረስኩም በማን አልታረስኩም፣ በማን አሜሪካን ሀገር ብትመጭኛ ምን አገባል? በእናት ታረስሽ ወይስ በአል ወይ በትራክተር ታረስሽ? ይሄ የኢትዮጵያ ባህል ነው ታረስኩ፣ ምና ኢትዮጵያ የቀረ ነገር ነው። ከሃይምሮ ለመዳን ትፈልጊያለሽ? ከሃይምሮሽ አውጭ። መታረስ በእናት የሚባል አሜሪካና አውሮፓ የለም። ይሄ የኢትዮጵያ ባህል ነው። እንዴት በእናት ያልታረስኩም ባለሽ የት ነበር አልነበርም። በዚህ በኩል አጠባለሁ በዚህ በኩል ይሄ ያንች ስትረስ ነው የኛ አደለም። እኛ በምንኖርበት አውሮፓ ባልሽ ለተወሰነ ጊዜ እረፍት ይሰጣል። ስምንት ቀን ባልሽ ይቀመጣል። መንግስት የሚቀጥርልሽ አለ፣ ልጅቷን እየመጣች መታጥብልሽ። ከዛ በተረፈ ግን ላንቺ አርባ ቀን፣ ሰማንያ ቀን፣ ይሄ የኢትዮጵያ ባህል። ይሄ ለምን አልሆነልኝም? ታምሜ ነበር ደም እየፈሰሰኝ ነበረ። አም ሶሪ ሶሪ። አየሽ አውሮፓና አሜሪካ ውስጥ የምትኖር እናት በሙሉ እንዲያርጋ ነው ልጆቿን የምታሳድገው። ይህንን ከበፊትም ኢንፎርሜሽን አልነበረሽም? ለምንድነው ውጭ ሀገር ያለች ሴት ለምንድነው ብዙ ልጅ አትወልድም? እንደዚህ አይነት ችግሮች ስላሉ ልጅሽን ጥለሽበት የምትሄጅበት ጎረቤት የለም። በርሽን ቆልፈሽ ቁጭ የምትዩ ልጆችሽን ለማሳደግ ስራ፣ ጥሩ በቂ ብር ሊኖርሽ ይገባል። ያ ብር ከሌለሽ ልጆችሽን ለዴኬር ሰተሽ ሄደሽ ሰርተሽ የቤት ክረሽን መክፈል አለብሽ። ባልሽ ይሄ የአንቺ ፕራይቬት የሆነ ችግርሽን ቀድመሽ ያልተረዳሽውን ችግርሽን መተሽ የኢትዮጵያ ሕዝብ ላይ እኛኛ ጃኒንም፣ ፋኒንም፣ ቃኒንም፣ ጣኒንም፣ ጅኒንም ስታገኝ ሽማግሌውንም፣ ገብረ ስላሴንም፣ ገብረ ወልድንም፣ ሁሉንም ስታገኝ ጥሩንም፣ ብት ጊፍተሩንም፣ ሰጪውንም፣ ነሹንም፣ መንግስቱን አንቺም ማትናገሩ አንድ ና አንድ የብልጽግና ሰዎች ብቻ ይሄ ጥሩ ነው ብለሽ ታስበያለሽ? ወይዘሮን ቁርቲ ቤተሰብ የለሽም፣ ኢንሹራንስ የለሽም፣ ሪሃ ጊቢያ አንቺ ውስጥሽ የቆሰለ የተበላሸ የቆሸሽ ሴት ነሽ። ሰውን መባላት ማጣላት፣ ያ ጥሩ ሰው ስታይ መናገር፣ ይሄ አንቺ ያልኖርሽውን ኑሮ አልኖርሽው። አንቺ በመታረስ ትቀኛለሽ። ለምን ያለሽበትን ሀገር ሲስተም መቀበል ስላቃተሽ? አሜሪካን ስኖቲ አውሮፓ፣ አፍሪካ፣ ኢትዮጵያ አይደለም። በቃ ሌላ ካልቸር፣ ሌላ ቋንቋ፣ ሌላ ካልቸር ያለበት ሀገር ነው፣ መቀበል አለብሽ እና ታታረስም አታረስም፣ እዚህ ሀገር እናት እንኳን ቢኖርሽ ጀስት ለሁለት ቀን ምታ ልትጠይቅሽ ትችላለሽ ወይ ሀይ ቤቢ ብላሽ ነው የምትሄደው። እራትሽን፣ ልጅሽን ወልደሽ አቅፈሽ በንጋታው እንትንሽን አርገሽ ገበያ የምትወጪ ለጽ ሮፕ አሜሪካ እንዲህ አይነት ካልቸር የለን። ቁጭ ብሎ አንቺን እንዲህ እንዲህ እያደረገ ስቲች ካለሽ ምናምን ሐኪም ቤት ልትቀመጭ ትችያለሽ፣ ይላክልሻል። የማማ የሚባል አለ፣ እኛ ሀገር እየመጣ ልጅሽን የሚያጥብልሽ ምናምን። እራስሽ ነሽ ወተትሽን ይልሽ ምትገ እንዲህ ብሎ ነገር የለ። አሁን አንቺ ትናንትና ቁጭ ብሽን እኔ ሳዳምጥሽ በጣም ሾክ ያረኩት፣ በጣም ሾክ ያረኩት። ይገባኝ ለምን እንደዚህ ቀናተኛ እንደሆንሽ ለምን እንደምትለፈልፊ ውስጥሽ እኔ በእናት ያልታረስኩም እኔ እና ምን እና የኢትዮጵያ ህዝብ ለአንቺ ብሎ ደሞ መፍሰስ አለበት መባላት አለበት ለአንቺ አንቺ ስላልታረስሽ አንቺ ነጎቹን እነቾቹን ስትወጂ ስላልታረስሽ አማራው መሞት አለበት ኦሮሞ መሰደብ አለበት በመንግስት ሀሳብሽ ሲያመጣሽ ያመጣሽ ባልሽ ማለት ነው ከሀገር ሲያመጣሽ ፕሮሚስ አልገባልሽ። የባልሽን ችግር ምን አርጎሽ እንደሄደ እንግዲህ ትናንትና ካወራረሽ በእርግዝናሽ ሰዓት እንዳልነበረ ነው የምታወሪው። ብቻሽን ጡት እንዳጠባሽ ብቻሽን ልጅ ይዘሽ ግሉኮስ ተደርጎልሽ፣ ደም እየፈሰሰሽ ስዕል ስለሽ እኔ ሁሉንም ሪኮርድ አርጌ ለቤትም በምን እያዮች ነው ያደርጉት ስለንች ማወቅ ስለምፈልግ ስለዚህ እኛ መጠየቅ አለብን። አንድ የወለጋ ኦሮሞ ባህል አንቺን ስለበደለሽ ድፍን የወለጋን ሰው ስታዋርጂ ስትሳደቢኝ ነው የምት የአንቺ ባል ለሚያወራውና ለሚያደርገው ነገር ድፍን የኢትዮጵያ ሕዝብ መሰደብ አለበት? በመጣው ቶፒክ በሙሉ ጃኒ መታሰር አለባት፣ ጆን ዳኒ መታሰር አለበት፣ የተገኘው በሙሉ መንግስት ከያዘው በአንቺ ቤት። እንዲያውም የግድያ እንትን በሙሉ ማድረግ አለብሽ። ከዛ ሰው ምንድነ የሚለው ኦሮሞ ኦሮሞ ስለሆነች እንዲት አደርጋለች? ኖ ኖ፣ አይገናኝም፣ በፍጹም ከኦሮሞ ጋር አይገናኙም፣ አይገናኙም። ልጅቷ ችግር አለባት፣ ሴትየዋ ችግር አለባት። ስሸሽ ተጎድታለች፣ ባሏ ጥሏት ሄዷል። በአንድ አመት ልዩነት ሁለት ልጅ። ይሄ የኢትዮጵያ ህዝብ ችግር አይደለም፣ ይሄ የአንቺ ችግር ነው። የባልሽን ባህሪ ካወቅሽ ለምንድን ነው ደግመሽ ያረገዝሽ? ለምን ለምን ልልቴ ለምን አረገዝሽ? እንቁርት ለምን አረገዝሽ? እንግዲህ የአንድ ዓመት ልጅ ጡት የሚጠባ ቤት ትቼ እኔ ታምሜ ከግርግዳ ጋር መኪና እኛ ምን አገባል? የኢትዮጵያ ህዝብ ምን ማድረግ አለበት? የኢትዮጵያ ህዝብ ለአንቺ ወለጋ ባለያሾ ኦሮሞ ባል ይዘሽ አንቺ ላይ ላደረሰብሽ በደል የኢትዮጵያ ሕዝብ ምን አገባው? ምን አገባው? ምን አገባቸው? ወጣት ሴቶች ወጣት ሴት ስታይ ትንሽ ቆንጆ እኔ ሴት ሴት ስታይ ያ ስድብ ነው። ባለትዳሮችን የሚቀርሙ የአሜሪካን ባለትዳር ያፈረሱ እዚህ ሶሻል ሚዲያ ላይ የሚኖሩ ይሁላ የአንቺ ስሽሽ ባልሽን የተቀማሽባት ሴት አለች። ታዲያ ለዚህ ሌላ ሴት መክፈል አለባት የለባትም? ጨዋ ሴት እኳ አለች። እንዳንቺ የተቀማች ሴት እኳ አለች። ኑሮን የምትኖር አለች። አንቺ ግን እየተበቀሽ ነው ያለሽ። በቀል ምክንያቱም የኔም ባል ተቀምቻለሁ፣ ልጆችን ልጆቼን ካለባሌ ወልጃለሁ። እኛ ምን አገባል? የኢትዮጵያስ ምን አገባው? እልሽን የምትወጩ የቀማችሽ ጎንደሬ ናት እንዳትባል ከኦሮሞም ጋር ትጣያለሽ። ኦሮሞ ናት የቀማችሽ እንዳትባል ጎንደሬ ከጎንደሬዋም ጋር ትጣያለሽ። እኔ እስከዛሬ ስትነኪ ያላየሁት አንቺን፣ ትግሬና ተጋሩ ስትነኪ ያላየ አንድ ተጋሩ ነክተሻታል? በቃ አለቀ። እሱንም ለምን ልብሳችን ለበሰች ብለሽ ያቺን ሎዛ ነው፣ ሎዛ የምትባል ሎዛ፣ እሷን ስትናገር ስንት ይሻላል በተረፈ ግን ሁሉንም የምታሳደችኝ ሁሉንም ጋይስ ኮፒ ሊንክ አድርጎ ሪፖርት ሊያደርግ ይችላል። ሁሉንም የምታሳደችኝ